ምንድን ነው የማየው ነገር? ያየሁትን ነገር እውነት ነው ማለት ነው? እንደ ቆይ አንቺ ብን ትሰሪ አለሽ እዚህ? ይህን ቤት ልኖሩበት ነው ወይ ነው? ሁላችሁንም ምን አመድ ነው የማደርጋችሁ። ሁላችሁንም አመድ ነው የማደርጋችሁ። የማን ቤት እንደምኖሪያ ሰላም እንደምን ዋላችሁ ውድ ቤተሰቦች፣ ወደ እናንተ የመጣው እስኪ ቤተሰቦች ሰዎች እንድታዩን አስተያየት እንድታቀርቡ እንፈልጋለን። እናመሰግናለን። እንደምን ዋላችሁ? ሰላም ዋላችሁ ፍቄ እንደምን አላችሁ? እንደናችሁ። ምንድነው የማየው ነገር? ያየሁትን ነገር እውነት ነው ማለት ነው? እንዴ ቆይ፣ አንቺ ምን ትሰሪ ያለች እዚህ አ አይደለም፣ ምን ይሄ ቤታችን እኮ ነው። ምን ማንኳኳት ያስፈልጋል እና ነው። ቆይ አንቺ ካሁን በፊትም ምን ክፍ ነው። አንቺ ሰው ቤት ዘጉ ትገቢያለሽ? ገብ ያለች እንዳንቺ። ቆይ ንገሪኝ፣ ይሄ ሌላ ሰው ቤት እኮ ነው። አንቺ ምን ድጋሚ ተመለስ። የት ትመጫለሽ? እንዳንቺ። ቆይ መለስ ስበል እስኪያንተ ቆይ አይደለም። ቆይ ዴ ቆይ ታገሳንት ግፊ አይደለም እኮ ፍቃዱ ስራ ሲ ምን አግብተ ነው እኮ ቤታችን ነው። የአንተ ቤት እኮ አይደለም። እየሰማኸኝ ነው? የአንተ ቤት እኮ ቤት

ሴታርለሽም እንዳንቺ ቆይ። አዳም ጥይ ቆይ። ሴታርለሽም እንዳንቺ ቆይ። ሰውቤት በሴ ላይ ተደርብሽ ገብ አይከብድሽ አይከብድሽም። ሰውቤት ምን አይነት ባለየ በእናታችሁ ቆይ ልጅ አታመናጭቀኝ፣ አልኩ። በርክት ስርዓት ይኑር። አታመናጭቀኝ፣ ምን አንተ ዱርዬ፣ የባህር ነው እኮ በስርዓቱ አናግረኛ። ትፈልጋለህ እንደ አንተ በሰው ላይ ምን ነው ገብቶሀል? ሴትዬ ቀያየርክ ነው የምታስቀምጠው ሁልጊዜ። አንተ ትንሽ አይደብርህም? እንደ አንተ አይከብድህም? ትንሽ አይከብድህም? አንተ ወንድ ልጅ አይደለህ እንዴ? ስለዚህ ክብር ይኑር። ቀዝ ተረጋጋ፣ አልኩህ ተረጋጋ፣ ሰውዬ ተረጋጋ። በክብር አዋራኝ፣ በክብር አዋራኝ፣ በክብር አዋራኝ። እየሰማኸኝ ነው? በክብር አዋራኝ አልኩህ፣ በክብር አዋራኝ እኮ፣ በክብር አዋራኝ መጀመሪያ፣ በክብር አዋራኝ። ክብር ስትሰጠኝ ነው የምወጣው እንጂ ዝም ብዬ በል ምናምን አልወጣም። ምን እየሰማኸኝ ነው? በክብር እንድታዋራ ነው የመጣሁት። አንተ በሴት ላይ ሴት መደረብ፣ አንተ ለአንተ፣ ቆይ ብቃት ይመስልሃል? አንተ ቆይ፣ ስጀመር በር አንኳኩቶ ነው መግባት ያለብህ። ዝም ብለህ ዘው ብለህ ትገባለህ? አንኳኩቼ እኮ ነው የገባሁት። ታዲያ ቤት የሚሰማኝ አጣሁ እኮ ገባሁ። ደግሞ የእህቴ ቤት እኮ ነው ገባሁ፣ ግዴታ። እሱ አይመለከትም፣ አይመለከትም እሱ ምን ማለት ነው? ስርዓትህ እንድታይልህ ነው የፈለግኩት። ስርዓትህ፣ ጥፋትህ እንድታይልህ ነው የፈለግኩት። ገብቶሃል? እሷ ጥፋት የላትም ስራት ምን ጥፋት አንቺ ማነሽ ቆይ አንቺ አንቺ ሴት ነች በሴት ላይ ትደረበች ስትገቢ አንቺ አይደብርሽም እንዳንቺ ቆይ አይደብርሽም አንቺ ሴት እሷ በሰራችሁ ቤት አንቺ ገብተሽ ልኖሪ ትፈልጊያለሽ እኔ ግን እየሰማኸኝ ነው ማን ወንድሜ እንደው እርሜ ልካችን እንደዚህ አይነት ጭቅጭቅ ግን አይደብረንም። ግን እንደው ለውጥ ይኖራል ብዬ ነበረ። እኔ እንደውም ታግሼ የነበረው ለውጥ ይኖራል ብዬ ነበረ። ምን ለውጣለና በሴ እሷን አስወጥተህ ይችን ታስገባለህ፣ በፊትለኛለ በእሷ ገንዘብ። ነገ ደግሞ እሷን አባረ ሌላ ሴት አመጣለህ፣ ከነገ ወዲያ ደግሞ በእሷ ገንዘብ ቤትሰራ። አሁን ደግሞ የአንተ ሙሉነት እኮ ዋጋ የለውም። ኧረ ተው ግን ተው፣ ተው፣ ተው ግን ተው አንተ እኮ ገና ወጣት ልጅ ነህ። ገባህ? እንደማመጣህ እንደማመጥ አንተ ለፈጋታ እኔ ነው። ይሄን ቤት ግን ይሄን ቤት ነው ወይ ነው ሁላችሁንም እኔ አመድ ነው ነው። አዎ ሁላችሁንም ነው የማደርጋችሁት። የማን ቤት ነግሬያት እንደዚህ እንደማረግ ርቅጠኛ ነበርኩ፣ ነው ሌላ እንድምታገባ እኔ ግን የሚገርም ነገር እኔ ፍራ እግዚአብሔር ስላለኝ ነው እንጂ። ስማ፣ እየሰማኝ ነው። አታዳምጥም እንዳንተ። ቆይ ምን አይነት ሰው ነህ ግን አንተ? ቆይ አታዳምጥም እንዳንተ። ቆይ ግዴታ እኔ ብቻ ላውራ ነው የምትለው? ምን አይነት ሰው ነህ? ብቻህን እኮ ነው እያወራለሁ ወይ ታዳምጠኛለህና ቆይ አንተ በሰው ገንዘብ ሴት እየቀያየርክ መኖር ነው የምትፈልገው? አንተ እሚልክን ፍራ እግዚአብሔር የለህም እንደ ቆይ፣ ፍራ እግዚአብሔር የለህም እንደ አንተ ቆይ፣ አታስብም የሰው ልጅ እኮ አንተ፣ ፍራ እግዚአብሔር ከሌለው እኮ ሰው አይባልም፣ የሰው ልጅ። አንቺም ደግሞ እባክሽ እየሰማኸኝ ነው

ይህ ባለ የማን መጫዎች አድርገኝ እንደ በእናት እዚህ እንደ የሚገርም እኮ ነው። በእናት ሰው አለማወቅ እኮ አስቸጋሪ ነው። ይህ ሰው ጦስ ሊሆን ፈልጎ ነው። ቆይ ችግር የለውም። ቆይ ቶ ድራሽን አጥፍቸ ነው የምጠፈው። ድሮም እኮ አንዳንድ ደካማ ቤተሰብ አስቸጋሪ ነው። እንደዚሁም ይገርማቸዋል በቃ እንዴት እስከ መቼ እንደዚህ እንደሚሆን አልገባኝ ነው። ሰው እንዴት እ የሚገርም ነገር በቃ ስለሷ አስፈላጊውን ነገር አድርጌ ነው። በቃ ድራሻቸውን ማጠፋቸው እንጂ እንደዚህ ተቃጠየ ሜልኬን አልኖርም። እኔ እስከ መቼ ድረስ እንዴ በንድ ላይ እኖራለሁ? በናት በጣም የሚገርም እኮ ነው። ስራቸው ያበሳጫል። ከእነዚህ ጋማ አንድ አካባቢም ጌታ ይሁን መኖር አያስፈልገኝም። እኮ እናቴ የሚገርሙ ሰዎች ናቸው። በቃ እድሜ ልኩን ይሄ ሴት እየቀያየረ የሚኖረ ልክስክ ሲሆነ ወንድ ልጅ ጋር እንዴት እንደዚህም ኑሬ እኔ እያየሁት መኖር አልችልም። ይህን ማጥፋት አለብኝ። በቃ ወስናለሁ። በቃ